የአዲስ ጣዕም ፕሮግራም ተከታታዮቻችን ዛሬ ለየት ባለ መልኩ እዚህ አራት ኪሎ ነው የምንገኘው። ቆንጆ እርጥብ ቤት አግኝተናል። እናትና ልጅ ደግሞ አብረው በመተጋገዝ ነው የሚሰሩት። እንዴት ነው የሚሰሩት ምን አይነት ምግብ ነው ያላቸው የሚለውን ደግሞ በደንብ አብረን የምናይ ይሆናል። አብራችን ቆዩ። እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እንግዲህ አራት ኪሎ ውስጥ በቃ እርጥብ አልተቻለም እየተባለ ነው ነው ምን ነው የምንሰራው ዛሬ? ዛሬ እርጥብ እንሰራለን። እኛ ሌሎች ብዙ ምግቦች ቢኖሩንም ያው የሚታወቀውና ሰው የሚወደው ግን እርጥባችንን ነው ይበልጥ የታወቀውና፣ እሱን እንሰራለን። ከኖርማል ጀምሮ እስከ ልዩ ስፔሻል እንሰራለን። እርጎም አለን እንሰራለን። በጣም ጥሩ። ከማዘር ጋር አብራችሁ እየተደጋገፋችሁ እንደምትሰሩ ሰምቼ ነበር። ማዘርስ አለች። አብዛኛው ያስተናገደች ስለሆነ ነው እሷም ትመጣለች። እየተደረጉ ከምንታወቅ ብዬ ምሳሌ አቀርብልሽ ብዬ ነው። ሽስያስታወቅልኝ አይናለም ብርሃኑ ይባላለው። እንግዲህ እዚህ በስፋት በደንብ ነው የምትታወቁት፣ ስዊት ፋስት ፉድ። ከልጅሽ ጋር ማብራችሁ እንደምትሰሩ ሰምተን ነው የመጣ ነው። ሌሎቹንም ምግቦች እንስራና እንግዲህ እየተጫወትን እየሰራን ብዙ ነገር እንጫወታለን። አሁን በመቀጠል ምንድን ነው የምትሰራው ታዲያ? ህይወቱን ራስሽ ነው አስተዋቂልኝ፣ እንጂ ለተመልካች ነው ስለማውቀሽ እኮ በቃ ዝም ማልኩኝ። እሺ። ኔ ህይወት ባላለው የስዊት ኬክ አውስ አኔ እና እናቴ አንድ ላይ በመሆን ለጥበብ የተለያየ ቦች እናዘጋጃለን። እሄኛው ላንቺ ያዘጋጀነ ነው። ከዚህ በመቀጠል ደግሞ ብዙ ምሳራቹ አይነቶች ስላሉ አብረን እንሰራለን። ሳብቻለሁ የእርጎም ኤክስፐርት ናችሁ ተብሏል። አዎ፣ ምሳራለን እንሰራለን። አዎ፣ አዎ። አመሰግናለሁ። እዲችን እየበላሁ ደግሞ ሌላው እስከሚሰራልኝ እጠብቃለሁ። አብራችሁ ቆዩ። ይሰራሽልኝ እሺ። ይሄኛው እርጥብ በአቮካዶችን ነው። ይሄኛው ደግሞ በስፔሻል ነው። እንቁላል አቮካዶ፣ ካቻፕ ያለበት ነው። ይሄኛው ደግሞ በእንቁላል። ይሄ ነው የቤቱ ስፔሻል። የቤቱ ስፔሻል ይሄኛው ሳይሆን ሌላ ልዩ ስፔሻል አለ ቺዝ እና ቢ ደግሞ ሌላ፣ እንደገና ሌላ አለ። እንግዲህ ተመልካቾቻችን እንደምታየው ነው ዛሬ በልቼ የምጨርሰው አይመስለኝም። ዛሬ ግን የተወሰኑ ሰዎችን መጋበዝ እፈልጋለሁ እና አስተያየት ከእነሱ እጠይቃለሁ። ማሚ እንግዲህ እናመሰግናለን፣ እንደዚህ ቆንጆ ምግቦችን ሰርተሽልናል። ቸኩለሽ አልመሰለኝ። አዎ፣ አሁን ያለውን ነገር ያለው እኔ ሰርቻለሁ። ከዚህ በኋላ ደግሞ ከልጄ ጋር እርጉን ያን ሌላውን ነገር ስሩ። ወደ ተስተምሮች እናመሰግናለን ሌላ ምትሰሪልኝ አሁን የምትሰራው እርጎ ነው። በፍሩት ነው ዮገርት ሊቨር ያለው እርጎ ነው። የሆላንድ ፋስት ፉድ ነገሮች ተማሪዎች ናቸው አብዛኛው ጊዜ የሚመገቡትና እነሱ ያሉበት አካባቢ ቢሆን ሞር ይመረጣል። በጣም ጥሩ አራት ኪሎ ደግሞ ከዩኒቨርሲቲ እስከ ሀይ ስኩል ሁሉም አይነት ተማሪዎች የሚገኝበት አካባቢ ስለሆነ እንግዲህ ተማሪዎች እናንተ ተጋብዛችኋል እየመጣችሁ ቆንጆ ቆንጆ እርጎ በተለያዩ ፍሌቨር ግን ከዛ በላይ እንግዲህ ህይወትና እናቷ የሚታወቁት በእርጥብ ነው እርጥቡ በደንብ በቃ ቅድምም ስንሰራ ይቸው ነበረ ቆንጆ ነው አሰራራችሁ በጣም ቆንጆ ነው በደንብ ነው የሚወደደው እርጥባችን ያው ያልቀመሳችሁትም በዚህ አጋጣሚ የመጣችሁ ቅመሱልን ነን እስቲ በደንብ ንገሪያቸው ለተመልካቾቻችሁ ተወዱታላችሁ በጣም በንጽህና ነው የምንሰራው ምንም አይነት ማለት በአድ ነገር ያው አይጨመርም በንጽህና ጽድቅ ተባለ በጥሩ ነገር ነው የምንሰራው እና መታችሁ ማየት ማመን ነው መታችሁ የቀመሳችሁልን እንግዲህ አስተያየታችሁን እንፈልጋለን እንደሰማችሁት ነው እናንተም መታችሁ ቅመሱት አስተያየታችሁንም ስጧቸው ምክንያቱም ታዳጊዎች ናቸው ገና እና ወደፊት ብዙ ነገር ስለሚጠብቃቸው የእናንተ ማበረታታት ነው ጥሩ ደረጃ የሚያስደርሳቸውና እንተጋገዝ ለማለት ያህል ነስናፍጣ ብሩን የጨመርሽበት ግን አሁን ቻኮሌት ነው። ቻኮሌት ሲረፍ ነው ከዛ የገርቱ እንጨምራለን። ላግስሻ እሷ ንል ሳገናለች አንድ ሙሉ ነው የሚጨመረው። ሰው እንደውም ትንሽ ይመስለዋል፣ ግማሹም ነው የምናደርግ ይመስለዋል። ግን አንዱን ሙሉ ነው የምንጨምረው። አሁን የስትሮበሪ ዮገርት በስትሮበሪ ነው የምናደርገው

በጣም ተነክተ የሚመከር ምግብ ነው። ያው ቆንጆ ነው በጣም። አለቀ። አዎ፣ ይህን ይመስላል። የስትሮበሪው እንግዲህ ያው የስትሮበሪው እርጎ እንግዲህ ይህን ይመስላል። በማጣፈጫውም

ግባቶቹን አንድ ላይ ቀልቀል አድርጎ አንዱን ብቻ ከመመገብ ለጤናችንም እንደዚህ ሰብሰብ አድርገን መብላት ነው። አሪፍ ነው። በጣም ቀላል ነገር ነው ግን ቆንጆ ነው። ቆንጆ ነው። ሌላኛውን ደግሞ ስራ አሁን እሱ ምድር ምሰራው ደግሞ አሁን የስትሮበሪውን ሰርተናል። አሁን ደግሞ የሙዝ በሙዝ ብቻ የሚሰራ አለ። ስንት አይነት ነው የሚሰራው ማለት ነው? የሚሰራው አራት አይነት ነው። በማንጎ ብቻ አለ፣ በስትሮበሪ አለ፣ በሙዝ አለ እና ደግሞ ኦል ፍሩት አለ። ሁሉም ቶፒክ አንድ ላይ አለበት ማለት ነው። ፍሩት ፓንች ተብሎ እንደሚቀርበው እንደዛ አለ እና አሁን ላይ ማንጎ ያው ወቅቱ ስላልሆነ ማንጎ ላይኖር ይችላል፣ ግን ሌላው ሙዝ አለ ስትሮበሪ አለ እና ስትሮበሪ እና ሙዝ ደግሞ አንድ ላይ በማድረግ አለ። ለአንድ እርጎ አንድ ሙዝ ሙሉ ነው። ሙሉ ሙሉ ነው የሚደረገው ማለት ነው? አዎ ሙሉ ነው የሚደረገው። እንደ ሰው ነው። አሁን ብዙ ሙዝ የማይፈልግ ሰው ካለ አነስ ስም ታደርጊዋለሽ። የሚፈልጉ ከሆነ ደግሞ እንትን ይደረጋል። ዋጋችሁስ እንዴት ነው ይሄ? ዋጋችን ጥሩ ነው ብዬ ነው ማሰብ፣ ማለት ያው እርጉ እንትን ነው ውድ ነው። ከዛ ደግሞ ፍሩት አለ፣ ቸኮሌት ሲረፕ አለ፣ እሱም ግራኖላ ምናምን ያና ድገን ሁሉንም አንድ አንድ ላይ ያለበት ሁለት ከ አርባ ነው። በእያንዳንዱ ፍሩት ሲሆን ደግሞ ሁለት ከ አስር ሁለት ከ አስር ነው። ያው ተማሪዎች ስለሆኑ ያላቸውን ኪሳቸውን አውቀው ነው መምጣት ያለባቸው አይደለም። ዝችንም ምስ እንደ ፍላጎት ነው እንደ ሰው ፍላጎት ነው ሊወጣ ይችላል። ያምራል ግን እንደዚህ ሲቀርብ ራሱ በጣም ያን ሁለቱም ነው የምናደርገው። አንድ ሙዝ ላይ አልቅም ይችላል ሀፋፍ ስለሆነ የምናደርገው አሁን፣ አንቺ ትሰሪያለሽ። ከቸኮሌት ነው የምትጀምሪው። እስኪ ቅድም ስትሰሪ እንዳየቁት አደርገዋለሁ እ አርት ላይ እንዴት ነሽ ትያለሽ። በቃ በቃ

ማርጋሪት ቲቪ ለመጻፍ ነበር ያሰብኩት፣ አብስትራክት ነው የሆነብኝ። አይ በልምድ ይመጣል። እንደዚህ ቆንጆ ቆንጆ እርጎዎችን በሚያምር መልኩ ሰተንላቸው። አንተኛ እንግዲህ አሁን ደግሞ እየቀመስን በደንብ ቁጭ ብለን ደግሞ የሰራ ነውን ማጣጣም አለብን አይደል? አሁን ችኮላ ነው ስንቀምሰ ነበር። ቁጭ ብለን ደግሞ እናጣጥማት። ሀገሬ ተመልካቾቻችን እነዚህን የመሳሰሉ ቆንጆ ምግቦችን ሰርተናል። ዋናው መስራታችን ነው። ስለዚህ ቁጭ ብለን ደግሞ እናጣጥማለን። በጣም ነው ደስ የሚለው። ጁሲ ነው ምናምን ና በጣም ደስ ይላል። የበላቸው እንዴት ነው? ሃሳቡስ እንዴት መጣላችሁ? አብሮ የመስራቱ እናት እና ልጅ ብዙ ጊዜ አይተለመደም አይደል? እሷ በሌላ ሙያ፣ እናት በሌላ ሙያ ነው እና አብሮ መስራቱ እንዴት ታሰበ? ሌላ ነበር ስራዬ፣ ጥፍር ቤት ነበረኝ ከጥፍር ቤት ወደ ምግብ ቤት እና የጥፍር ፕሮፌሽናል ነኝ። ከዛ እጄ ታመምኩኝና እሷ ማስራት ያክፍል ጨርሳ ጫርሳ እንትን ስትል መጣ። አሁን ስራችን መስራት አለብን። እሷም የስራ ፍላጎት እንጂ ያላት እንጂ እንት የመቀጠሉ አልነበረም። እና አዎ የቀን እየተማርኩኝ እየተማርኩ ብቻ በቃ አንድ ላይ እንስ ላይ የሚለው ነገር መጣ። እዛ ይሄው እንግዲህ እሱ ይቴካው የተከፈተ በጣም ነው ይገርመው። እግዚአብሔር ይመስገን። ፒቪስ እንዴት ነበር ቤት ላይ ሙያ ምናም እንዴት ነበር? እኔ ጎበዝ ነኝ። እናቴ ባለሙያ ስለሆነች ከእሷ ልምድ በመውሰድ ጎበዝ ማለት ነው። የእናቷ ልጅ ነኝ እያልሽ ነው? እህ በጣም ደስ ይላል። እርጥብ ቤትስ እንዴት አሰባችሁት? ካለው አካባቢው አንጻር ነው አራት ብሎ ተማሪዎች ስለሚበዙበት ያለውን ነገር ጥናት ስናደርግ እዚህ አካባቢ ካለው ነገር አንጻር እኛ የተሻለ አድርገን ይዘን ብንመጣ ጥሩ ተቀባይነት እንለሆናል ስላሰብን እርጥብ ቤት ጀመረ። ተቀባይነቱንስ እንዴት አገኘሽው? አሪፍ ነበር። ያው እኛ ስናስበው እንደዚ ነበር፣ ያላሰብ ነበር። የመድኃኔዓለም ፍቃድ ነው ያልሰራው ስራ የለም። ግን አሁን እዚህ ጋር ስኬታማ ስሆን እሷም እያገዘች ከዚህ በፊት ጀምር የምተዋቸው ስራዎች ብዙ አሉ። በምን የሚያግዘኝ ስለሌለ አሁን ግን እሷ ደረሰች፣ ከእሷ ጋር ብሬ ስሰራ የበለጠ ስኬታ ማሆንን ይህም ደግሞ ፋስት ፉድ እንትን ያለው ያው በየቦታ ተመሳሳይ ነገር ስለሚኖር ለየት እንበል እንብለን ነው እና ለየት ብለን ስንል በተመጣጣኝ ጋ ተማሪውን የሚያጠግብ እንደሁም አሁን ነው እንጂ የጀመርና ቀጠል ነው በዘጠና ብር በመቶ ብር ነበረ ጀመር ነው ግን የኛ ቤት አሁን ነው የጨመር ነው። ትንሽ ሁሉ ነገር ተወደደ፣ ያው የሚታወቅ ነገር ነው እንጂ እኔ እኛ ቤት መጥቶ ደግሞ ሰው ጠግቦ ሲሄድ ደግሞ ደስ ይለኛል። በተለይ ተማሪዎች እኔ እንደ ልጆቼ በእውነት እዚህ ላይ እውነት ነው። እኔ ለምንም ብዬ አይደለም፣ ለሚዲያው ምንም ብዬ አይደለም። እና የእውነት ደስ ይለኛል። በቃ እኔ ካልጠገባችሁ ጭማሪ አለ፣ በቃ ምናም ብዬ በስርስራቸው ሄጄ እና እንደ እናት እንዲጠቀሙ ነው የምንፈልገውኝ እና ያ ነው ይሄ ደግሞ ጎበዝ ነች ማለት፣ የልጅ አዋቂ ነች፣ አስተዋይ ነች። በቃ ያን ነገር ተጋግዘን እንትን እናደርገው ይሄ እንደዚህ ብናደርገው ይሄን ዲል ብናደርገው ተባብለን ስንሰራ የበለጠ ስኬታማ ሆንኩ እንጂ እኔ ብቻዬን ያልሰራሁት ስራ የለም። እንደው ይሄንን እንተዋለን ባንልም ብራንች ደህና፣ አሁን ኮመንት ላይም አለ፣ በዚህ አካባቢ ብትመጡ በዚህ አካባቢ ብትመጡ የሚል አለ። እስብላል እንጂ በደንብ እሱ ነገር አድርገን ያው ለቁጥር ሁለት መክፈት ነው አሳባችን። እግዚአብሔር ይርዳን ነው ምን ነው። አዎ አዎ፣ አድራሻችሁን እስቲ በደንብ ግለጹልኝ። ተናናችሁ መጣው እንዴ መሰለ ቆንጆ ቆንጆ ምግብ ማግኘት አለባቸው። ምቼ አይደለም። አድራሻ አድራሻችን ከቱሪስት ከቱሪስት ሆቴል ወረድ ብሎ ፖስታ ቤቱ ጋር ወይ ደግሞ ከንባንክ ጀርባ አራት ኪሎ አዲስ ብርሀን የገበያ ማከል እንገኛለን አንደኛ ፎቅ ላይ ነን። ከዚህ ባሻገር ሌላስ ምን ምግብ አለ? ምግብ ይህ ብቻ ነው የሚሰራው? ቅንጫ አይደለም ቅንጫ አለ፣ ፍርፍር አለ፣ ቋንጣ ፍርፍር፣ ስጋ ፍርፍር እና ጨጨብሳ አለን። ከዚህ ይሄ ብቻ አይደለም አይደለም። በየትኛውም ሰዓት መገኘት ይችላል። ቁርስ ነገሮች ከጠዋት እስከ ስድስት ሰዓት ባሉት ጨጨብሳ ፍርፍር እና ዱለትም አለን እና ይሄ ቁርስ ሰዓት ላይ ነው። ከዛ በኋላ ግን የእርጥቡ ሰዓት ስለም ስለሚበዛ እንትናችንን ጊዜያችን እንዳይሻማብን ይህን ሰዓት የከፋፈል ነው እና ከዛ በኋላ የእርጥብ ፕሮግራም ሰፋ ያለ ነው። ማታ እስከ ዛት ይቆያል። ማታ እስከ ሶስትም እንቆያለን። እንደ ስራው ሰ ጠዋት ከአንድ እስከ ሁለት እንከፍታለን። ቁርስ ላይ ደግሞ ስለጀመረ አንድ ሰዓት ጀምሮ ቢመጡ ያገኙናል። ቆንጆ ቆንጆ ምግብ ነው ማለት ሁሉ ነገር ንጽህና ያለው ጥራት ያለው ምግቦች ናቸው። ቅንጭ ፍርፍሩ፣ ማለት ሁሉም ነገር በጣም ባለሙያ ስለሆነች ስለሆነ ስለሆነ ስለሆነ ባለሙያ ስለሆነ ሚሰሩት ስለራሱ አይመሰክርም ብላ ለዛ ብላ ነው። አይ ደስ ይላል። ከእናቷም ስለወረሰች መጀመሪያ እናቷን ማመስገነው ጥሩ ነው። ተመልካቾቻችን በአዲስ ጣዕም የነበረን ቆይታ ይሄንን ይመስል ነበረ። በእናትና በልጅ ክሽን ያለ ቆንጆ እርጥብ ቤት አይተናል። አሰራሩንም በትንሹ ቢሆን ያሳየናችሁ ይመስለናል። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሆኑ።